ሰላም የተወደዳችሁ የጋድስ ቮይስ ኔሽን ተመልካቾች፣ እንዴት ናችሁ? ሁሉ መልካም ጌታ የተባረከ። በጣም ከፍ እያልኩኝ ነው። እግዚአብሔር በብዙ እየረዳኝ ነው። ዛሬ እግዚአብሔር ብዙዎቻችሁ እንደሚናገራችሁ አምናለሁኝ። የዛሬው ትምህርት በጣም ድንቅ ነው። የብዙዎቻችሁን አይን እግዚአብሔር ይከፍታል። ስለዚህ እስከ መጨረሻው በደንብ አድርጋችሁ አድምጡ። ዛሬ ማስተምራችሁ ወደ ጠሪዎቻችሁ እግዚአብሔር ወደ ተናገራችሁ ስፍራ እንዳትደርሱ የሚያደርጓችሁን አራት ምክንያቶችን ነው የምነግራችሁ። እነዚህ አራት ምክንያቶች በእውነት ነው የምላችሁ ብዙ ሰዎችን ከጠሪዎቻቸው እግዚአብሔር በውስጣቸው ካስቀመጠው አሳይመንት እንዳይደርሱ አድርጓቸዋል። ስለዚህ እነዚህን ሲሪየስሊ መስማት አለባችሁ። ሌላው ደግሞ ማለት ነው ለሌሎች ሼር ማድረጋችሁን ላይክ ማድረጋችሁን በፍጹም አትርሱ። ጌታ ኢየሱስ አብዝቶ ይባርካችሁ። ስለዚህ ቀጥታ ወደ ትምህርት ይገባለሁ። እዛ ፊት በጌታ በኢየሱስ ስም ነው ጸልላችኋለሁ። አሁን ይህንን ትምህርት ሳውራ ብዙዎቻችሁን ካላችሁበት የሚያወጣችሁ የእግዚአብሔር ጸጋ በህይወታችሁ ላይ በጌታ በኢየሱስ ስም የተለቀቀ ይሁን። እነዚህን የምታሸንፉበትን አልፋችሁ የምትወጡበት ጸጋ በኢየሱስ ስም አባቱ ይለቀቅላቸው። በኢየሱስ ስም ይለቀቅላቸው። የትኛውም የታሰሩ ሰዎች እንዲፈቱ ተናገር ያለው በኢየሱስ ስም። የመጀመሪያው ነገር ሴክሹዋል ሲን ነው። ከመጽሐፍ ቅዱስ ክፍል ላሳያችሁ። መጽሐፍ እንዲህ ይላል። መጽሐፈ ምሳሌ ምዕራፍ ሰላሳ አንድ ቁጥር ሶስት ላይ ጉልበትህን በዝሙት አትጨርስ፣ የድርጊት ነገስታትን ሳይቀር አዋርዷል ይላል። ጉልበትህን በዝሙት አትጨርስ፣ የድርጊት ነገስታትን ሳይቀር አዋርዷል። ወደ ንግስናችሁ እግዚአብሔር ወደ አስቀመጠላችሁ ስፍራ እንዳትሄዱ ከሚያደርጋችሁ ነገር ትልቁ አንደኛው ሴክሹዋል ሲን ነው። አሁን ሴክሹዋል ሲን ስላችሁ ቀጥታ ከዝሙት ጋር ብቻ አታገናኙት። ምናልባት ቪዲዮዎችን ማየት ሊሆን ይችላል። ከሴክሹዋል ሲን ጋር የተገናኙ ቪዲዮዎችን ማየት፣ መጽሐፎችን ማንበብ ወይም መስማት ሊሆን ይችላል። በተለያየ አንግል እንደዚህ አይነት አትሞስፌር ውስጥ ከሆነ ያላችሁት እናንተ ሰዎች ማለት ነው ከጠሪያችሁ እየዘገያችሁ። ምክንያቱም ሴክሹዋል ላይ ትልቅ ኢነርጂ አለ፣ ትልቅ ኃይል አለ። ያ ኃይል እግዚአብሔር ለፐርፐዝ ፈጥሮታል። ነገር ግን ብዙ ጊዜ ሰይጣን ማለት ነው በትክክለኛው መንገድ እንዳንጠቀም አድርጎ እግዚአብሔር የሰጠንን ስጦታ አቢውዝ ያደርጓል፣ አቢውዝ አድርጎታል ሶ ብዙ ጊዜ ይህንን ኢነርጂ ያለ እግዚአብሔር ፍቃድና ያለ እግዚአብሔር ፕላን የሚጠቀሙ ሰዎች ማለት ነው ከአሳይመንቶቻቸው እየቀሩ ነው። ብዙዎች ከአሳይመንቶቻቸው እንዲቀሩ እያደረጋቸው ያለው ነገር እግዚአብሔር የሰጣቸውን ይህንን ትልቁን ኢነርጂ ያለ ትክክለኛ ስፍራ ሲጠቀሙት ነው። አውቃለሁ። አሁንም ማውራውን ነገር ሳይንስም እንደሚደግፈኝ አውቃለሁ። ምክንያቱም ቢብሊካል ስለሆነ ማለት ነው። አይታችኋል። ኢቨን ባይብል እንኳን ሳይቀር የነገስታትን ጉልበት የሚጨርሰው የነገስታትን መንገድ የሚያጠፈው ምንድን ነው ይላል? ዝሙት ነው ይላል። ሰለሞን ሉዝ ያደረገበት ምክንያት አሳይመንቱን ጥበቡ የተሰጠው ከእግዚአብሔር ነው። ከእግዚአብሔር ዘንድ ትልቅ ፕሮግራም ተሰጥቶት ነበረ። መንገዱን ያጠፈው ነገር ምን ይመስላችኋል? ብዙ ሴቶችን ወደ ህይወቱ ኢንቫይት ስላደረገ ነው። ስለዚህ በእነሱ ምክንያት ሌላ አማልክቶችን ወደ ህይወቱ አስገባ። አይታቸዋል በዚህ ምክንያት አሳይመንቱን ሉዝ አደረገ። ሴም ደግሞ ሳምሶንን ተመልከቱት። ሳምሶን በማን ምክንያት? በደሊላ ምክንያት እግዚአብሔር የሰጠውን አሳይመንት ንግስናውን ሉዝ ያደረገው በደሊላ ምክንያት ነው? ምክንያቱም ሳምሶንም ጋር ተመሳሳይ ችግር ነበር። አይታችኋል፣ ንግስናን እንዴት ሴክሹዋል ሲን እንደሚያጠፋ። ዮሴፍ ጋር ደግሞ በተቀራሪ ተመልከቱት። እምቢ ነው ያለው የጲጢ ፋራን ሚስት፣ ለዛውም በዛ ታይም የነበረውን የንጉስን ሚስት ዮሴፍ እምቢ ብሎ ነው ያመለጠው። ሴክሹዋል ሲን ምን ያህል ከንግስናችሁ እንደሚያስቀር ተመልከቱ። ዮሴፍ ግን ከንግስ ነው አልቀርም የገባው እስር ቤት ዮሴፍ የገባው እስር ቤት ሊመስል ይችላል ነገር ግን እግዚአብሔር ወደ ንግስ ነው እያስጠጋው ነበር። ምክንያቱም እስር ቤት ነው ህል መፍታትን የተለማመደው አይታችኋል። አንድ ነገር በደንብ አንደርስታንድ እንድታደርጉ እፈልጋለሁ። እግዚአብሔር የሰጣችሁን ኢነርጂ ያለ ስፍራው ስትጠቀሙ አእምሯችሁ በዛ ነገር መያዝ ሲጀምር የመጀመሪያ መዘግየት ነው የምትጀምሩት። ማሎሲያታ ሊካ ፓራዚዚያታ ሊቬኖናሲያታ ቤትኛውም በእንደዚህ አይነት እስራት ውስጥ በዝሙት ሊሆን ይችላል በቪዲዮዎች ሊሆን ይችላል በእንደዚህ አይነት አትሞስፌር ውስጥ ያላችሁ ሰዎች እግዚአብሔር ነፃ እንዲያወጣችሁ የእግዚአብሔር ጸጋ በሕይወታችሁ እንዲለቀቅ በይሳት በኢየሱስ ስም ጸልያለሁ። አሸንፋችሁ የምትወጡበት የእግዚአብሔር ኃይል ይለቀቅላችሁ። ይህንን ሲሬስ ሊውሰዱት ብዙዎች የዘገዩት አገልጋዮች ሄደው ሄደው የቆሙበት ምክንያት ይሄ ነው። ብዙ ዘማሪዎች ሞገሳቸውን ያሳጣ ብዙ አገልጋዮች ሩጫቸውን ያቆመ ነገር ይሄ ነገር ነው። አሁን ብዙዎች እግዚአብሔር ይቅር ይለኛል ብለው ያስባሉ። እግዚአብሔር ይቅር ይላቸዋል፣ በእንደዚህ ነገር ስትወድቁ ይቅር ይላቸዋል። ኢየሱስም ያችን ሴት ብሏታል፣ ከእንግዲህ ወዲህ ኃጢአትን አትስሪ ብሏታል። አሁን ግን ብዙ ሰዎች ማለት ነው እግዚአብሔር ይቅር ይለኛል በሚል ነገር በተመሳሳይ ሲመላለስ ታያቸዋላችሁ። ይሄ ደግሞ ሳያውቁት እግዚአብሔር ካየላቸው ነገር እያስቀራቸው ክርስቲያኖች እንድትነቁ ፈልጋል። አሁን ደግሞ ሰይጣን ሲሪየስሊ እየሰራበት ያለው ጉዳይ ይሄ ነው። ተመልከቱት። እያንዳንዱ ማስታወቂያ እንኳን ሳይቀር ቲቪ ላይ የምናያቸው ማስታወቂያዎች፣ ቲክቶክ ላይ ሊሆን ይችላል፣ ኢንስታግራም ላይ ሊሆን ይችላል። እያንዳንዱ ነገር አሁን እየተገናኘ ያለው ከዚህ ጋር፣ ከሴክሽዋል ነገር ጋር። ምክንያቱም ሰይጣን እግዚአብሔር የሰጣችሁን ትክክለኛውን ነገር በትክክለኛው ነገር እንደትጠቀሙት አይፈልግም። ምክንያቱም እግዚአብሔር የሰጣችሁን ኢነርጂ፣ የሴክሹዋሉን ኢነርጂ በስነ ስርዓት ከተጠቀማችሁበት ብዙ ነገር ታተርፉበት አላችሁ። የእውነት ነው ነግራችሁ። ስለዚህ ሰይጣን ይህንን አይፈልገውም። ሴቶችን በዝሙት እየጣለ ነው። ወንዶችን በዝሙት እየጣለ ነው። አይኖቻቸው፣ ጆሮቻቸው፣ ነፍሳቸው እንዲበከል እየፈለገ ነው። ሲሪየስ ሁኚ። በዚህ ጉዳይ ላይ የምናገረው ከቲኔጀር ጀምሮ ከህፃናት ጀምሮ እስከ ትላልቆች አፌክት እያደረገ ያለ እየጎዳ ያለ ስፒሪት ነው። ስለዚህ ይህ ስፒሪት ብዙዎችን በተለይ ከጥሪዎቻችሁ ነው እያጎደላችሁ ያለው። እግዚአብሔር ምሕረት ሊያደርግላችሁ ይችላል። በደጋገማችሁት ቁጥር ግን እግዚአብሔር ከጠራችሁ ጥሪ እያጎደላችሁ ነው። ከእግዚአብሔር ጋር ህብረት እንዳታደርጉ ህብረቶቻችሁ ጋር ችግር እየፈጠረ ስለዚህ ቢሲሪየስ በዚህ ጉዳይ ንግስናችሁ እንዳትጥሉት ማለት ነው። ሰይጣን ይህንን ነገር ታርጌት አድርጎ እየተጠቀምበት ያለው ምክንያት ለዚህ ነገር እያንዳንዱ ሰው በጣም ሴንሲቲቭ ስለሆነ ማለት ነው። በጣም ሴንሲቲቭ ስለሆነ ይሄ ጉዳይ አእምሯችሁን ለመያዝ በጣም ቀላሉ ነገር ነው። ይህን በር የከፈተ ሰው ማለት ነው። ለሴክሹዋል ሲን በር የከፈተ ሰው ማለት ነው። ይህንን በር የከፈተ ሰው በቀላሉ ነው ሰይጣን ኮንትሮል የሚያደርገው፣ የሚቆጣጠር። ለቪዲዮ በቪዲዮ ሊሆን ይችላል፣ ዝሙት በአካል ሊሆን ይችላል፣ በምስሎች፣ በምትሰሙት ነገር፣ በእንደዚህ አይነት ነገር። ለእንደዚህ አይነት ነገር በር የከፈተ ሰው በቀላሉ ነው ሰይጣን ኮንትሮል የሚያደርገው። ነፍሳችሁን በቀላሉ የሚያዝበት የመጀመሪያው ምክንያት ይሄ ነው። ስለዚህ ይሄ ነገር ካለበት ነገር ሩጡና አምልጡ። መጽሐፍ ከዝሙት ሽሹ ነው የሚለው። ዮሴፍ ትልቁ የተጠቀመው ዊዝደም መሸሽ ነው እንጂ መጋፈጥ አይደለም። መጾም፣ መጸለይ አይደለም። ትልቁ ዊዝደም መሸሽ ነው። ትልቁ ዊዝደም አይኖቻችሁን ከዛ ነገር ላይ ማንሳት ነው። ኮንሽስነሳችሁን ከዛ ስፍራ ላይ ማንሳት ነው። ካለዚያ ትዳር ያላቸው ሰዎች ሊሆኑ ይችላሉ። ትዳር የላቸው ሰዎች እያንዳንዱን የሚጎዳ ነገር ስለሆነ ማለት ነው። አእምሯችሁ በዚህ ነገር ተያዘ ማለት ወደፊት ማየት አትችሉ። ወደኋላ የሚጎትታችሁ ትልቁ መንፈስ ይሄ ነው። ስለዚህ ያላገባችሁ ደግሞ ማለት በእንደዚህ አይነት ነገር የምትሰቃዩ ሰዎች በጌታ ፍቅር ቶሎ አግቡ፣ ጳውሎስ እንዳሉ፣ ስለዚህ ከምትቃጠሉ ብሎ ጳውሎስ እንደሰጠው ማለት ነው። ቶሎ አግቡ። ግን የመጀመሪያው የምትሰብሩበት ነገር ሀሳባችሁን ኮንሺየንሳችሁን መቀየር ነው። ከዛ ነገር መሸሽ ነው። ክብር ለጌታ ይሁን። ሁለተኛው ነገር ሮንግ የሆነ ሪሌሽንሺፕ ትክክለኛ ያልሆነ የፍቅር ህይወት፣ ይሄ ብቻ ማለት ነው። የብዙ ዴስቲኒዎች የብዙ ሰዎችን ዴስቲኒ ሲቀይር አይቻለሁ። የእውነት ነው የምነግራችሁ የብዙ ሰዎች ዴስቲኒ የተቀየረበት ምክንያት አንደኛው ያለ እግዚአብሔር ፕላን ያለ እግዚአብሔር ሐሳብ የምትገቡበት የፍቅር ህይወት ታውቃላችሁ። በአንድ ሰው ምክንያት ዴስቲኒያችሁን ልትቀይሩ ትችላላችሁ። አሳይመንታችሁን ልትቀየሩ ትችላላችሁ። ለምሳሌ ወደ ህይወት ያስገባት ሴት አንተ እግዚአብሔር የጠራ ፉሊ ሰሚት አድርገ እንድታገለግል ከሆነ ሙሉ ጊዜን ሰጥተህ በእግዚአብሔር ፊት እንድታገለግል ከሆነ ልቤ ሞላው ልብህ የሚቃጠለው በዚህ ከሆነና ነገር ግን ያገባሃት ሴት በፍጹም ይህንን አክሴፕት የማታረግ ከሆነ በእሷ ምክንያት አሳይመንትን ልትቀይር ትችላል። በእሷ ምክንያት እግዚአብሔር የሰጠን ነገር ልትጥል ትችላል። ምክንያቱ መምራት ያለብህ ነገር አለ። ቤትህን ሳታስተካክል ቤትህን ሳትመራ ቤትህን እያፈረስክ ውጪ ልምራ ካልክ ብዙ ነገር ነው የሚበላሽብህ። ስለዚህ ይህንን ለማስቀደም ስትል አሳይመንትህን በውስጥ የተቀመጠውን ነገር ልትተን ትችላለህ። ለዚህ ነው በጣም አሳይመንታችሁ ላይ በጣም ሲሪየስ መሆን ያለበት። ለዚህ ነው ሪሌሽንሽፓችሁ ላይ የምታስገቡትን ፐርሰን በህይወታችሁ ላይ ሲሪየስ መሆን ያለባችሁ። ይሄ የውጭውን ማንነት አይታችሁ ብቻ የምትገቡ ሰዎች፣ ወደ ሪሌሽንሽፕ የምትገቡ ሰዎች በቅርቡ እናንተ አሳይመንታችሁ መጣላችሁ አይቀርም። በቅርቡ እግዚአብሔር በውስጣችሁ ያስቀመጠውን ነገር መጣላችሁ አይቀርም። ለዚህ ነው በዚህ ነገር ላይ በሪሌሽንሽፕ ላይ በጣም ሲሪየሱ ነው የምላችሁ። አንዳንድ ሰዎች እዚህ ውስጥ ሆናችሁ እንኳን የምትሰሙ ሮንግ ሪሌሽንሽፕ ውስጥ ያላችሁ ሰዎች አላችሁ። ሮንግ፣ ትክክለኛ ያልሆነ ሪሌሽንሽፕ ውስጥ ያላችሁ ሰዎች እሷን ካገኛ ጀምሮ፣ እሱን ካገኘሹ ጀምሮ የጻሎት ህይወትሽ ሙሉ ለሙሉ ነው የወረደው። የጻሎት ህይወት ሙሉ ለሙሉ ነው የወረደው። ለአገልግሎት የነበረ ፓሽን ሁሉ ዜሮ እስኪደርስ ድረስ ደርሷል። ይሄ አሁንም የምነግራችሁ ነገር መልእክት ነው። አንዳንዶቻችሁ እግዚአብሔር እስኪናገረኝ ድረስ የሆነ ነቢይ እስኪናገረኝ ድረስ ብላችሁ የጠበቃችሁ ነው። እናንተ ሞኛቱን ህይወታችሁ ወደ ታች እየወረደ ከሆነ በነገር ሁሉ ፋይናንሻሊ፣ ስፕሪቹዋሊ፣ ከፋሚሊ ጋር ያለ ኮኔክሽን እየወረደ ከሆነ ማለት ነው። ድምፅ ውጪ የሆነ ድምፅ መጠበቅ የለበህ። እየወረደ ከሆነ ሮንግ የሆነ ስፍራ ላይ ነው ያለው። ወይ ሲዝነህ አይደለም፣ ጊዜህ አይደለም። ቶሎ ብላችሁ እናንተ ሰዎች ማቆም ነው ያለባችሁ። አቁማችሁ ማለት ነው ራሳችሁ ላይ ፎከስ ማድረግ አለባችሁ። አንዳንድ ጊዜ እግዚአብሔር ሲዝኑ ሲደርስ ሊያገናኛችሁ ይችላል። ስለዚህ ሁሉን ነገር አቁሙትና ማለት ነው ፎከስ አድርጉ። እናንተ ውስጥ ያለው ነገር አንዳንድ ሰው እሱን ካገኘሁት በኋላ እሷን ካገኘኋት በኋላ ህይወቴ እንዳለ ወርዷል። የጻሎት ህይወቴ አላ አገልግሎቴ ነበረኝ ነበር። አንዳንዱ ደግሞ ቢዝነስ መስራት አልችልም፣ አእምሮ ይጨናነቃል፣ ምንም ረፍት የለኝ። ትንቢት አያስፈልጋችሁም እናንተ እውነቴ ነው የምነግራችሁ። ትንቢት አያስፈልጋችሁ። እኔ በዛ ዙሪያ ያገለግላለሁ፣ ነገር ግን እናንተ ሰዎች ቀጥ ብላችሁ ማድረግ ያለባችሁ ማቆም ነው። ኢነርጂያችሁ ሴም ካልሆነ፣ ተመሳሳይ ኢነርጂ ውስጥ ካልሆናችሁ፣ ከሷ ጋር ተያይዘ የምትጸልይ ከሆነ እሷ በጸሎት የምታገዝ ከሆነ አንተ የምታገዛት ከሆነ ኢነርጂያችሁ ሴም ከሆነ በብዙ የምትተጋገዙ ከሆነ የስ። ያ በቃ እናንተ ፍሎ እያረጋችሁ ነው። ነገር ግን ኢነርጂያችሁ ተመሳሳይ ካልሆነ እናንተ ሰዎች አቁማችሁ ራሳችሁ ላይ ፎከስ አድርጎ እየጣላችሁ ነው። ብዙ ብዙ ብዙ ነገሮቻችሁ አይኔ፣ በጣም ይከብደኛል፣ ማን ኦፍ ጋድ፣ እንዴት አድርጌ ነው የማልፈው? በጣም ይከብደኛል፣ ስሜቱ ከባድ ነው የምትሉ ሰዎች ያሁኑን ስሜታችሁን አትስሙ። ስሜት ሁል ጊዜ ፋክት አይደለም እውነት አይደለም እየሰማችሁ እንደሆነ ተስፋ አድርጋለሁ አሁን ላይ የሚሰማችሁ ስሜት ሁልጊዜ እውነት ነው ማለት አይደለም ነገ ያ ስሜት ቼንጅ ሊያደርግ ይችላል ማወቅ ያለባችሁ ነገር ማለት ነው ፍቅራችሁ በእውቀትና በማስተዋል ይሁን ነው የሚለው እውቀትና ማስተዋል ላይ አንደርስታንዲንግ ላይ የተደገፈ መሆን መቻል አለበት ፊሊንጋችሁን ስሜታችሁን ብቻ የምትከተሉ ከሆነ መውደቃችሁ አይቀርም። ከስሜታችሁ ይልቅ እውነቱን ምረጡት። ከስሜታችሁ ይልቅ እውነቱን ምረጡት። እያመማችሁም ቢሆን ነጋችሁ መገንባት ስላለባችሁ ማለት ነው። ይሄ ጸጋ በጌታ በኢየሱስ ስም ይለቀቅላችሁ። የምታስተውሉበት ጸጋ በኢየሱስ ስም ይለቀቅላችሁ። ስለዚህ ሲሪየስ ነው። ሪሌሽንሺፕ ላይ ዝም ብላችሁ እያሳደዳችሁ ያላችሁ ሰዎች የውጭም ብቻ እያያችሁ ያላችሁ ሰዎች ቢ ሲሪየስ እዚህ ጉዳይ ላይ ማንተላችሁን እግዚአብሔር የሰጣችሁን ነገር እየጣላችሁ ስለሆነ ስለዚህ ይሄ ለሆነ ሰው መልእክት እንደሆነ አውቃለሁ። ሲሪየሱ ነው። ሶስተኛው ነገር ደግሞ ገንዘብን መውደድ መጽሐፍ ሲናገር አንደኛ ጢሞቴዎስ ምዕራፍ ስድስት ቁጥር አስር ላይ ይህም የሚሆነው የገንዘብ ፍቅር የክፋት ሁሉ ምንጭ ስለሆነ ነው ይላል። አይታችኋል። ገንዘብን መውደድ የክፋት ሁሉ ምንድን ነው ምንጭ ነው። አሁን ጌታ ገንዘብን አትጠቀሙ አይደለም ያለው። ክርስቲያኖች ባለጠጋ መሆን አለባቸው፣ ምክንያቱም ገንዘብ እጆቻችሁ ላይ ሲገባ ለእግዚአብሔር መንግሥት ስለሚውል ማለት ነው። ገንዘብ ለእግዚአብሔር መንግሥት በጣም ያስፈልጋል። ነገር ግን ገንዘብን መውደድ፣ ኢቭን አይታችኋል፣ መጽሐፍ ላይ ስታነብኩ እኮ እግዚአብሔር ያወዳደረው ለሁለት ጌቶች መገዛት አትችሉም ተብሎ የተነጻጸረው እግዚአብሔርና ገንዘብን እኮ ነው። ኢቭን ሰይጣንን እንኳን አይደለም። ገንዘብ በጣም ፓወርፉል ነገር፣ ገንዘብ በጣም አደገኛ ነገር። በገንዘባችሁ ምክንያት ገንዘብን አብዝተው በመውደዳችሁ ምክንያት አገልግሎታችሁን የጣሉ እናንተ ብዙ ሰዎችን ታውቃላችሁ። ገንዘብ ላይኖቻቸውን፣ ኮንሽየስነሳቸውን፣ ፍላጎቶቻቸውን ፍላጎቶቻቸውን፣ ሁሉንም ነገር አስበልጠው ገንዘብን፣ ገንዘብ ገንዘብ ብለው የወደዱ ሰዎች ብዙ ነገር ሲጥሉ አይታችኋል። የሆነ ኤጅ ላይ ስትደርሱ ለራሳችሁ ማዘጋጀት ሊሆን ይችላል፣ ሰዎችን ለማገዝ ሊሆን ይችላል፣ ቤተሰቦቻችሁን ለማገዝ የሆነ ብቻ ኤጅ ላይ እድሜ ላይ ስትደርሱ ማለት ነው። ገንዘብን አብዝታችሁ የምትፈልጉበት ታይም አለ። የዛን ጊዜ መጠንቀቅ ያለባችሁ ነገር ገንዘብን አብልጣችሁ መውደድ ስትጀምሩ እግዚአብሔር በውስጣችሁ ያስቀመጠውን ነገር መጣል ትጀምራላችሁ። ገንዘብን ለእናንተ ማስገዛት ነው ያለባችሁ እንጂ እግዚአብሔር ከሰጣችሁ ነገር ማስበለጥ የለባችሁ። በደንብ አድርጋችሁ ስሙ። አንዳንድ የተከፈቱ በሮች ማለት ነው ብዙ ጊዜ ሰዎች ከእግዚአብሔር ነው የሚመስላቸው ትላልቅ የሚመስሉ በሮች ማለት ነው። እነዚያ በሮች ግን የብዙ ሰዎችን ፌሎሽፕ ከእግዚአብሔር ጋር ያላቸውን ሕብረት ወስዶባቸዋል። ከእግዚአብሔር ጋር ያላቸውን ፌሎሽፕ ወስዶባቸዋል። እነዚህ የመጡ ትላልቅ ገንዘቦች ለእግዚአብሔር ቤት የነበራቸውን ፓሽን፣ ለእግዚአብሔር ቤት የነበራቸውን ቅናት ወስዶባቸዋል። የእውነት ነው ምነግራችሁ። እግዚአብሔር ሆይ ገና በልጅነታቸው ብዙ የጸለው ነበሩ። ስትባርከኝ ለብዙዎች ሆናለሁ፣ ለቤት የመንግስት ስራ ሆናለሁ፣ ወንጌልን አሮጣለሁ ብለው በታዳጊነታቸው ብዙ ቃል የገቡ በር ከመከፈቱ በፊት እግዚአብሔር በሮችን ሲከፍት፣ ገንዘብ ሲመጣ ወደ እነሱ ሙሉ ለሙሉ የተዉ ሰዎች አሉ። ለእንትን ያስፈልጋል፣ ለእንትን ያስፈልጋል፣ ለእንትን ያስፈልጋል እያሉ ከኪንግደም አስተሳሰብ ከእግዚአብሔር መንግስት አስተሳሰብ የወጡ በጣም ብዙዎች አሉ። ባይዜ አንድ እውነት ልንገራችሁ ትቢተኛንና ትሑት የሆነን ሰው የምታውቁት ገንዘብ ሲመጣ ነው። እውነተኛ ትቢተኛና ትሑት የሆነን ሰው የምታውቁት ገንዘብ ሲመጣ ነው። ገንዘብ እናንተ ውስጥ ያለውን ነገር ነው ሪቪል የሚያልከው የሚገልጠው። ትክክለኛ ምቾቱ ስትሆኑ ሁሉንም ነገር ማድረግ ስትችሉ የዛን ጊዜ ሀምብል ማድረግ ራሳችሁን ትችላላችሁ ትሑት ማድረግ ትችላላችሁ። የዛን ጊዜ እናንተ ትሑት ናችሁ። ገንዘብ ሲመጣ ሰው ማግኘት ማትፈልጉ ከሆነ፣ መርዳት ማትፈልጉ ከሆነ ልባችሁን እውነተኛ ልባችሁን የምታውቁት ገንዘብ ሲመጣ ። ስለዚህ አንዳንዶቻችሁ እራሳችሁ ህይወት ላይ ገንዘብ ሲመጣ ምንድን ነው የሚሰማችሁ? አንዳንዴ ደግሞ ጓደኞቻችሁን ቤተሰቦቻችሁ ጋር ያሉትን ሰዎች ተመልከቱ። ገንዘብ ሲመጣ ምን አይነት ልብ ነው የሚያሳዩት? ምክንያቱም ገንዘብ እውነተኛ ማንነትን ሪቪል ያደርጋል። እውነተኛ ማንነትን ይገልጣል። ለዚህ ነው በጣም ከገንዘብ መጠንቀቅ ያለባችሁ። ይህንን አስምራችሁ ስሙ። አንዳንዶቻችሁ እድሎችን ስላላገኛችሁ ነው በብዙ ኃጢአቶች አልወደቃችሁት። በእውነት ነው የምላችሁ እድሎች ቢመጡላችሁ ከማንም ሰው በላይ የምትወድቁት እናንተ ነበር የምትሆኑት። የምትፈልጉትን ነገር እስቲ አስቡ፣ እሱኛው እጃችሁ ላይ ቢገባ እሱን እድል ብታገኙት ትጠቀሙበት አላችሁ። ይሳ ትጠቀሙበት። ብዙዎቻችሁ እድል ወደ እናንተ ስላልመጣ ነው እንጂ ማለት ነው። እድል ቢመጣ ኖሩ ሌላውን ሰው ጀጅ ከምታርጉት በላይ ከምትፈርዱበት በላይ እናንተ ናችሁ የምትወድቁት። ግን እድሎች አልመጡም። አንዳንድ እድሎቹን እግዚአብሔር አውቆ ነው የዘጋባችሁ። የገንዘብ እድል ሊሆን ይችላል። የትላልቅ በሮች እድል ሊሆን ይችላል። ምክንያቱም ልባችሁ ገና አልተሰራም። ለዚህ ነው በጣም ሲሪየስ ነው የምላችሁ። ልባችሁ ገና አልሰራ። ገንዘብን ከመውደድ ራሳችሁ መጠበቅ አለባችሁ። ምክንያቱም ብዙ ነገሮቻችሁ እንዲቆም ስለሚያደርግ፣ እውነተኛውን ነገር ያቆመዋል። አንዳንድ የእግዚአብሔር ሰዎች ሄደው ሄደው ገንዘብ ወዳጅ ሲሆኑ በውስጣቸው ያለውን አሳይመንት ወደ መጣን ይመጣሉ። ሞገስ የነበራቸው ዘማሪዎች ገንዘብን መውደድ ሲጀምሩ ልባቸው በገንዘብ መታሰር ሲጀምር እግዚአብሔር ሌላ ትውልድ ማስነሳት ይጀምራል። ሁል ጊዜ መጸለያ ያለባችሁ ነገር የሚከፈቱትን በሮች እግዚአብሔር ሆይ ካንተ ብቻ እንዲሆን ብላችሁ ጸልዩ። አንዳንድ በር ይዟችሁ ስለሚጠፋ ማለት ነው፣ ጭራሽ እንድትረሱ ስለሚያደርግ። ይጸልዩ የነበሩ ሰዎች ያስታውሳሉ፣ ለአመታት መጸለያ አቁመዋል፣ ለአመታት ለምን የተከፈተው በር ነው። ስለዚህ በጌታ ፊት ሲሪየስ ይሄንን ጸሎት ጸልዩ። አራተኛውና የመጨረሻው ደግሞ አትሞስፌር ነው። ሁነ ሰው እቤቱ ፊልም ማየት ሲችል ማለት ነው። ለምን ይመስላችኋል ሲኒማ እየሮጠ የሚሄደው? አትሞስፌር አለ። ስለዚህ ቤቱ ቁጭ ብሎ ማየት ሲችል ሲኒማ ሲባል ይሮጣል በቀላሉ ሁላችሁ የሚገባችሁ ኳስ ነው አብዛኛው ሰው ማለት ነው ኳስ ቤቱ የሆነ ሰው ከሌለ በስተቀር ማየት አይፈልግም ቁጭ ብሎ ማየት አይፈልግም ወዴት ነው የሚሮጣው ወደ ዴስ ቲቪ ሊሆን ይችላል ስቴዲየም ሊሆን ይችላል ወደዛ ይሮጣል ለምን አትሞስፌር ምን ያህል አትሞስፌር ፓወርፉል እንደሆነ አይታችኋል ሳጣቁት ዙሪያችሁ ላይ ያሉት አትሞስፌር የናንተ ነገር እየገደለ ነው። እኔ ያደግኩት ረጅም ጊዜን በእግዚአብሔር ቤት ውስጥ ነው ሳገለግል ሳገለግል ለምንድን ነው እስካሁን ድረስ እንደዚህ የመጣ ያለ ካላችሁኝ፣ ዙሪያ ላይ የነበሩ ሰዎች ናቸው። ዙሪያ የነበሩ ሰዎች ለእግዚአብሔር መንግስት በጣም ፓሽኔትድ ናቸው፣ ረሃብ አላቸው። በጣም ፍላጎት አላችሁ ለእግዚአብሔር መንግስት ማለት ነው። ስለዚህ ፑሽ እየተደራረገን ነው፣ ይመጣል። ምንም ያክል የጸሎት ሰዎች ልትሆኑ ትችላላችሁ። ቁጭ ብላችሁ ባይብል የምታነቡ ሰዎች ልትሆኑ ትችላላችሁ። ስትወጡ ግን አትሞስፌራችሁ ምን አይነት ነው? ቤት ውስጥ አይደለም። ስትወጡ አትሞስፌራችሁ ምን አይነት አትሞስፌር ጸልያችሁ አትሞስፌራችሁ ውጭ ያለው ሮንግ ከሆነ የሆነ ሰዓት ጸሎታችሁን ቤታችሁ ውስጥ ያለውን ጸሎት ታቆሙታላችሁ። የቃል ህይወታችሁን በእውነት ታቆሙታላችሁ። ከእኔ በላይ የሚጸልዩ ሰዎች ነበሩ። ኦ ይሄ ሰው የሚደንቅ ምቀናባቸው ሰዎች ሲወጡ ግን አትሞስፌራቸው ሮንግ ነበር። አትሞስፌራቸው ትክክል አልነበር። ስለዚህ እግዚአብሔር የሰጣቸውን ነገር ምን አደረጉት? ጣሉት። ዋናው ነገር ዙሪያ ላይ ያሉት ሰዎች እንደማን ናቸው ነው። አትሞስፌር ምንድን ነው የሚመስለው? ማዞ ተሊካ ፓራዲይስ። የምናገረው ነገር ብዙዎቻችሁን ነፃ እያወጣ እንደሆነ አምናለሁ። ዙሪያችሁ ላይ ያለው አትሞስፌር ምን አይነት አትሞስፌር? አንተ ስታገለግል ሙድ የሚይዙብህ ሰዎች ዙሪያ እያለህ አንተ አገለግላለሁ ብለህ ለማሰብ አታስብ። ቢዝነስ አዳዲስ ቢዝነሶችን ፈጠራለሁ እሰራለሁ ብለህ ስታስብ ዙሪያ ላይ ያሉት አትሞስፌር ዙሪያ ላይ ያሉት ሰዎች አትሞስፌራቸው እንደዚህ አይነት ካልሆነ በፍጹም የቢዝነስ ሰው ልትሆን አትችልም። ዙሪያችሁ ላይ ያለው አትሞስፌር ጥሪያችሁን ያስቀራል። በጣም ሲሪየስ። ዙሪያችሁ ላይ ያለውን ነገር ያስቀራል። ዙሪያችሁ ላይ ያለው አትሞስፌር ከጥሪያችሁ ያዘገያችኋል። ሲም ኢነርጂ ከሌለ እዚያ አትሞስፌር ላይ ውጣ ብቻህን ብትሆኑ ይሻላል። የእውነት ነው የምላችሁ፣ ብቻችሁን ብትሆኑ ይሻላችኋል። ስለዚህ ካለበት አትሞስፌር ውጣ። ይገባኛል፣ አንዳንዶቻችሁ ፋሚሌ ከባድ ነው፣ ለጸሎት ከባድ ነው እንድጸል አይፈልጉም አንዳንዶቻችሁ ደግሞ ክርስቲያኖች አይደሉም ትላላችሁ። እናንተ ማድረግ ያለባችሁ ነገር አቅራቢያችሁ ላይ ያለውን ቸርች መፈለግ፣ ወይ ህብረቶችን መፈለግ እዛ መጸለይ እንኳን ከከበዳችሁ ቤት ውስጥ ማለት ነው እንጂ መቀመጥ የለባችሁም። ዝም ብላችሁ ህብረቶችን መፈለግ የእናንተን ነገር ሊያነሳሱ የሚችሉ ፌሎችን ህብረቶችን መፈለግ መቻል አለባችሁ። ኦር ደግሞ ዙሪያችሁ ላይ ያለው ቸርች ሄዳችሁ መጸለይ ካለዚያ ማለት ነው አትሞስፌሩ የሆነ ሰዓት ላይ ይውጣችኋል። ከዛ ራሳችሁን ተቃራኒ የሆነ ስፍራ ታገኙታላችሁ። እግዚአብሔር ካላችሁ ስፍራ። ለዚህ ነው ኢየሱስም የተናገረው ጴጥሮስን እና ዮሐንስን ተከተሉ ሲላቸው ያላቸውን ሁሉ መረባቸውን ጥለው ምን አሉት? ተከተሉት ነው የሚለው አባታቸውን ጥለውት ተከተሉት ነው የሚለው ስለዚህ አንዳንዶቻችሁ ጥላችሁ መከተል ያለባችሁ ነገር አለ። ጥላችሁ ሙሉ ለሙሉ ጥላችሁ መከተል አለባችሁ። ለምኑ ስትሉ ለአትሞስፌሩ ስትሉ ለአሳይመንታችሁ ስትሉ ማለት ነው። ኢየሱስ ጌታ ነው። ይህ ትምህርት እንደባረካችሁ፣ በዚህ ትምህርት ውስጥ እግዚአብሔር እንደተናገራችሁ አምናለሁ ከተባረካችሁ ኮሜንት ላይ ጽፋችሁልኝ። ጌታ ኢየሱስ ይባርካችሁ።